ሌላኛው ጥያቄ ጀዛኩም الله خيرا ኡስታዝ አላህ ፍቃዱ ከሆነ ሀገር ልገባ ነው፣ ግን ትዳር መያዝ እፈልጋለሁ። ግን የሰለፍ ሴት የሰለፊ ወንድ ነው ማግባት ያለባት ይባላል። ግን ሀገራችን ላይ ብዙ ወንዶች ማለት እስከሚቻል ድረስ ጫት ይቅማሉ። ልብሶቻቸውን ደግሞ ካልሲያቸውን ጨምር ያው ይመስላል ይጎትታሉ፣ ነው ብዙም ቁርአን የቀሩ አይደሉም። በኒቃቡም ዙሪያ ችግር አለባቸው ያኒ ፊቷን የምትሸፈንም አይወዱም እና ይህ ነገር በጣም ያሳስበኛል እና ምን ይመክሩኛል? ሌላው ሴት ልጅ የትዳር አጋር የራሴ ብሄር እንጂ ሌላ አላገባም ብትል ችግር አለው ወይ ይላል።

ከሚፈጠረው ከሚከሰተው ችግር ካለ መግባባት አቂዳ ከመበረሻሸት መንሀጅ ከመበረሻሸት አቋም እንዝላል ከመሆኑ አንጻር በመንሀጅ ካልተገናኙ መጋባቱ ችግር ይሆናል። ስለዚህ አሁን ሰለፊ የሆነው ሰለፊያን ነው ያግባ ሱኒያን ነው ያግባ ጠይባ ልጠይቢን ወጠይቡን ልጠይባት ነው። ስለዚህ አላህ ያስቀመጠው ጉዳይ ነው። ትዳር ላይ ደግሞ ትልቅ ያው አብሮ መኖር ነው። ይህ ደግሞ በአቂዳ በመንሀስ ካልተገናኝ በጣም ችግር ይፈጥራል። በዚህ ለዋማ አንዳንድ እንዲህ የሆኑ ወንዶች አሉ ጫት ሚቂ ሙስሪያቸው እንደ ካልሲ ሚጎትቱ አንዳንድ ነገር የሚሰሩ የሚለው ያው አብዛኛው ማህበረሰብ ያው ሀገራችን ቢለፋ ቢነገርም ያው ለመቀበል ያስቸገራል። አልሀምዱሊላህ ወጣቱ ታዳጊው ጥሩ ውጤት ቢሆን ብዛት ላይ አንዳንድ ፍርቃ ሁኔታ ወዳውዲ ቢያደርገውም አልহামዱሊላህ ውጤቱ ጥሩ ነው አሉ ወጣቶች አለ ሱና ሪጃሉ የሱና ሸባቦች የሰለፊ የሆኑ አሉ አንቺም ጥሩ የሆነን ሰው ማርጣሽ ነው ማግባት አለብሽ አንቲን ጥሩ ነው ቻን ማግባት አለብኛ ምን መክረው ይሄ ነው ከዚህ በላይ የምንለው ነገር የለም